ውሽዬ ውሽዬ ፋሲካ ማለት ነው እንግዲህ፣ ይቺ ጉች ነው ጉች የምትባለውን ልትከስ ነው። ምክንያቱም በሶሻል ሚዲያ ስሟን እያጠፋች ስለሆነ ልትከሳት ነው ማለት ነው። እየሰደበቻት ነው፣ ስሟን እያጠፋች ነው ማለት። በቁስል ላይ ምንድን ነው የሚሰዱበት የሚባለው። እስኪ እናዳምጣት። ጉ ይቅርበልኝ አባቴ ሙት ይቅርበልኝ። እኔ አሁን ይቅርታ ጠይቀሃለሁ፣ ግን እኔ ምን ላርግ እንዴ? እዚህ ላ ወጣችብኝ። እንኳን አቴ ላይ አልተዋለችኝ በግድ እኮ ነው። በግድ ላይ እኔ ሲጀመር አርባ ስድስት ሺህ ተበላው ብዬ ላወራም አልነበረም። ሚኪ ባ አወራ ኖሮ ዝም ብዬ የሚልችል ነበር። ማንንም አዋጡ ሊል አልነበርም። ክርስቶስን አባቴ ሞት እውነቴን። ከዛም ምን አደረገች ብዬ ስንት ሰው ላኩባት፣ ስንት ሰው ላኩባት። ዝም አደረገችአለቴ ብላ ነው የምትሰድበኝ ምን የምን ላድርጋት? እኔ ሳስበው መጸለይ አይሆንልኝም። ይቅርታ አድርግልኝ አባቴ፣ የምት ይቅርታ አድርግልኝ እኔ መጸለይ አይሆንልኝም። አዎ ይቅርበልኝ፣ የእኔ ጌታ አባቴ፣ የምት ይቅርበልኝ፣ ይቅርበልኝ፣ የእኔ ጌታ። ያንተን አይን መውጋት እኮ ነው። ከመሬት አንስተኸኝ አንተ ፊት ለፊት እራሱ እንትን ማለት ግን፣ እች ሴትዮ ክብር አይሆንላትም። አዎ ክብር አይሆንላትም። አዎ እኔ እኮ ፈጣሪን እፈራዋለሁ፣ አባቴ ሙት፣ በጣም ነው የምፈራው። እኔ አሁን ራሱ ወደዛ ዞሬ ሳይ ገብርኤል አለ እመቤቴ መድኃኒዓለምን አፍራለሁ ፈራለሁ። ለምን እኔ ከልጄ ላይ መሞትን ራሱ ፈራለሁ። አ ቴንኪዩ፣ ማሬ መኒ ጋር ላይ ሰጠሽኝ። ቴንኪዩ፣ እኔና ቴንኪዩ ማሬ። ግን ፈራለሁ እኮ ክርስቶስን ፈራለሁ። እግዚአብሔር በምድር እንዳይከፍለኝ ማለት ነው። ግፍን ግን አልተዋለችኝ እቺ ሴትዮ። ካህናቴ ሊወረጅ ስለ አለ ወርዳለች ራሷን እቺ ያሳበደችኝ እኔ ካበድኩኝ በዛች ጉድ ነው። ከላይ ላይ አልወርዳለች። ስለዛ ሄድባት አሉ ይቀርበለኝ አባት ሙት ሄድባት አሉ እንዴ፣ አላርፋለች። እኔ ምን ላርጋት ተይኝ አልኩኝ። ሰው ላኩባት ሶስት ሰው ላኩባት፣ ከላይ አሳርፉልኝ ብዬ ሶስት ሰው ላኩባት። አላርፋለች እንድከሳት ደግሞ ብዬ ታስቡ ለምን አምስት መቶ ድራም ላውጣ ባለኝ ብር መረጃለኝ ባለ ሌላን ብር ከምከሳት፣ ግን እኮ በከሳት እኮ አሪፍ ነው፣ ትምህርት ይሆናታል ለሌላም ሰው አፋን አከፍትም። ግን ለምን ለምን ሄድባታለሁ እንደዚህ እሷ ብር አለልም ምትሰራብኝ ብር ሰራባታለሁ። እናንተ ደግሞ ጋይስ ጊፍት ስጡኝ እንጂ ምንድነው? እሷ ቤት እኮ እንደ ጉድ ነው የምትሰጡት እሷ ቤት ያላችሁ እየመጣችሁ ለኔ ስጡኝና ሂዱና ወሬ አቀብሏት እሷም ትሂድብኝ አንድ ላይ ይለፍልክ ከዛ ዩቱብ ከፍተን ደግሞ ዩቱብ ላይ እንሄድበታለን እችን አለም ሲኖሩ ሁለት ወዶ የለም ወይ አለማዊ መምረጥ ወይ እንትን መምረጥ በቃ እኔ አሁን ያለኝ አማራጭ እዛ ጋር አልተኛም ዛሬ ግደሉ ማናት ስሟን አልጠራም። ስሟን ቄስ ይጥራው ፍቅር ቴንክ ዩ ሶ ማች ጋይስ በጊፍት ባርኩት። እኔ እሄድባታል። ማን ስለሆነች ነው አፌን ዝም የምለው? ለሰብ ይሄ ደግሞ የእናንተ ያንን ሽቶ እኮ እኔ በመቶ ብር ነው የምሸጠው። አባቴ ይሙት። ፎቶ የሚሰራበትን እንዲህ አድርጋ አሳየች ነው። ይሄ ሽቶ ስድስት መቶ ብር እንደ አምስት መቶ ቢሆን ነው ዋጋው ነው ክርስቶስን ውሻቷን ራሷን ስቆልል ምናልባት የምትመኘው ህይወት ይሆናል መሰለኛ። እንደዛ ራሱን መቆለል የመቶ ብር ሽቶ እሱንም ጊፍት ተሰጥቶሽ እሱንም እንድታስተዋውቂ ከዛ ራስሽን ብራንድ እንድትሰሪብኛልሽ እኔ ላይ ድራማ ኩስኩዝሚም የብርሽን ነው ደግሞ እኔ ማንነቴን አታቂ አሳይሻለሁ። አርዩ ማነሽ? አንቺን የምታሳይኝ አረባክሽ እንከባበር ብልሽ አልከበር ብለሻል። ስለዛ አው እኔ ማስማን አልጠራን ፋራ ነኝ። እኛ እንደ እሷ ግን ፋራናት። ስሜን ይጠራቸው አለ መረጃ እሺ፣ ፋራናት አው ሄድባት አለ ሄጅባት ምትሉ፣ በጊፍት ቤቱን ባርኩ፣ ሜምበር ሁኑ፣ ጊፍት ማሰጡ። ውጡልኝ ከቤቴ ምን ትሰሩልኝ አላችሁ። ማለቴ ኮፒ ሊንክ ምታደርጉልኝ፣ ቁጭ በሉ ከዛ ውጪ ከዛ ውጪ ዋኑ ፊደግሞ እረፊ የምትለኝ አንድ ቀን እንኳን ጊፍት ሰተኸኝ አታውቅም። ሰው እኮ ትንሽ እንኳን ሰጥቶ እረፊ ዝም በይ ተይውሽ፣ እየሄዳል እንዴ? እስቲ ሌቭል ስንት ስትሆን እዚህ ቲክታክ ላይ ፍላወር ሰተኸኝ አታውቅም። እኔ ሁሌ የማይካለው እውነት ፎሎ ሁሉ አድርጌ ከዛም ፎሎ ይናነሳው ለምን ጊፍት አይሰጠኝም ብዬ ለምንድን ነው ሰውዬውን፣ ምን አደረኩ? አይ ኧረ በኢየሱስ ምን አደረኩ ወንድሜ

ውሽዬ እያለች ለካለሊቱን በሙሉ የምትሄድብኝ ወደ አይደለም ብር እያገኘች ነው። አንቺ ይሄ አንቺ መጥፎ ሰውነሽ ነሽ ብትነግሪኝ ነው አልሄድብሽም እንዴ ስምሽ። እኔ ደግሞ ውሽ ስምሽንም አልጠራ ማንዬ አልልሽም። 500 አምስት መቶ ይሄ የመቶ ብር ሸጣ ይሄ ወፋ ስታምር ማሪ። ቴንክ ዩ አው ጋይስ ሜምበር ሁኑ። ታፕታፕ ኮፒ ሊንክ አድረጉ ጊፍት ላይ ነው የማሳየው። አነ ብወርሽ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ላይክ እያደረጋችሁ ቤተሰቡን ወዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ሰብስክራይብ ላይክ አድርጉሽ። እና ውሽ እንግዲህ ያለችውን ሰምታችኋታል ማለት ነው። አንዳንዱም ሞሪዋ ያስቀኛል። አንዳንዱም ደግሞ እውነቷን ነው፣ ጸለት እያደረገች ነው። በነገራችን ላይ ጸለት እያደረገች ነው፣ ለፈጣሪዋ እየነገረች ነው። ምክንያቱም እኔ በወሬ ይቻለች መጨረሻ ፋሲካዬ እኔ ምስኪን ጓፍ ማለት ነው። ፋሲካ እንግዲህ እውነት ብዙ ነገር ነው። በደል የደረሰባት በተለይ በዚች ይህን በዚህ ሰሞን ዘርፋ በጠፋቸው አገርን በሉ አገርን ዘርፋ በጠፋቸው ዘራፊ ምክንያት የደረሰባት ወርቋን ገንዘቧን ሁሉ ነገሯን ነው እና ከቤቷ አብረው ቡና እያፈላች አብረው እየበሉ እየጠጡ ወዳጅ መስላ ቀርባት እንዲ እስቲ ቸክ ልጣፍልሽ እንኳ ስትላት እን በአንችና በኔ ቸክ ያስፈልጋል እንዴ ነው ያለቻት፣ ማለት ነው ታውቃላችሁ። በአንችና በኔ ቸክ ያስፈልጋል እንዴ ነው ያልኳት አለች። እና እንደዚህ ወሬዋ ሁሌ ያስቃችኋል። እና ወይኔ የኔ ምስኪን የኔ ምስኪን፣ ሰው አንዳንዴ ምስኪን ስትሆን እግዚአብሔርን ነው የምላችሁ። በቃ ማንም ነው የሚጫወትባችሁ እና ለማንም ልባችሁን ገልጻችሁ። በነገራችን ላይ ጎበዝ ናት እኔም ካሷን እንደው ለቀረበ የሰው እውነት ነው የሚመስለኝ። በተለይ እንደ እግዚአብሔር ማርያም ምናምን ብሎ ካማሉ እውነት ነው የሚመስለኝ እና ሁሉ ነገር ነው አሳልፍ የምሰጠው ከአንዱ እንኳን አልማርም። ደጋግሜ እንደዚ አይነት ነገር እንትን እላለሁኝ እና እኔ በውሽ ወይም በፋሲካ አልፈርድም። እና እዛ ጋር እንዲህ ብላ ቄጦን ከፍታ አብራ እንዲህ እያለች አብራ ተባብራ ምናምን ምናምን እና እዚህ ጋር ሚስ ትንሽ እሷ አስተዋል የነበረበትን አሰማችኋል። እሱ ይጽፋላሉ እሷ ትተውናለች።

እኔ ደግሞ እኔ ደግሞ ዘጠና ፐርሰንት የሆነ ኬስማ ይኖርባታል ይዘ ኖ እኔ ዘጠና ፐርሰንት እርግጠኛ የምሆነው የሚያምነኝ አጣሁ፣ እንጂ ሰው አይደለችም እያልኩ ነው። ሰው አይደለችም እራሱ። በድሮ ጊዜ እኮ ሴጣንን ያየ ሰው እኮ ሴጣን እንደዚህ ቆንጆ ነው አሉ። ያው የእሷ ኮቴ ዱዳ አይደለችም፣ ኮቴ ክፍት ናት እንጂ እራሱ ሴጣን ናት እሷ። ንገርሽማ ማለት ነው።

ለእሷ ኢንፎርሜሽን የሚያቀብላለ ኮሚሽን የሚከፍለው አለ መስለዋለ። ታዲያቸው ግለሰብ አደለች፣ ማቺ ትልቅ ማፊያ ናታችኩ ትልቅ ማፊያ የማፊያ ቡድን ናት እኮ እንዴ። እሱን አደለ እንዲ አሁንም እኮ የተከሰሱ ሰዎች እኳ አሉ ኢትዮጵያ ውስጥ። እኮ እነዚህ ሰዎች ነው ገፋፍተውን የገባ ነው፣ እነዚህም እጃቸው አለበት ተብሎ እኮ ክስ የተመሰረተባቸዋል። ለዛ እኮ ነው ጉዳዩ በቃ ሌላ ሌላ ነው ምታያይዘው። ስለዚህ በእሷ ጉዳይ ማንንም ማመን አይቻልም። አብረው እንረዳለን እናጣራለን፣ ምናምን ብለውም ተጠግተው ኢንፎርሜሽን ለሷ የሚያቀብሉ አካላት ሊኖሩ ይችላሉ። በጣም መጠንቀቅ አለብን በዚህ ጉዳይ። አልኩሽ እኮ ሰይጣን ናት፣ ሰይጣን ናት፣ ሰው አይደለችም። ለዛ ነው አንድ ሰው እንዴት ይህን ሁሉ ጉድ ይሰራል? ስድስት ስልሳ ስድስት ናት። አረ ፋሲካ አንቺ ባት ነግሪኝ ነው አስር ሺህ ከተሰጠ አስራ አምስት ሺህ አድርጋ ትመልሳለች። ያልሽውን ነገር እኔ በቄን በቂል የጀመሚንጠበልቻለሁበቄን ለምን አትገባም ብዬ ነበር እምቢ አለኝ። ይሄያለውሽወርቅም ሰተሻታል እንዴ? አዎ። ለምን ቤት ውስጥ አስቀምጫለሽ ብላኝ ጠራርጌ ርጌ ሰጠኋት። የጆሮ የሚለኛል አባቴ ሙት ይኸው ልጄን አያሳየኝ። ጠራርጌ ሰጠኋት። ስንት ግራም ወርቅ ከሪም ጎልድ ነው? ሁለቱም የአንገት የተላኩልኝ፣ የእጅ ብራስሌት የቆየ ነበረኝ፣ የጆሮ ሁለት ነበረኝ። ሁሉንም ጠራርቂ አስቀምጪ ብዬ ስ ስንት ግራም ይሆናል? ኪሳራሽን ለማወቅ በግምት እኔ እንጃ አላቅም። የአንገት ሁለት በይ፣ የጆሮዎቹ ጥናንጥ ነበር። የአንገቶቹ የአንገቶቹ አንድ ስድስት ስድስት ግራም ቢሆኑ አስራ ሁለት ግራም አልነበረ? እሺ፣ ሁለት ሁለት ግራም ቢሆኑ ሁለት ግራም ይሆናሉ ብለሽ ነው? ትናንሽ ናቸው። እሱን እራሴ ነኝ እኮ አስቀምጭ ብዬ የሰጠኋት። አስቀምጭ ብዬ እና ውዶች ተማሪዎቼ እንግዲህ ይህንን ይመስላል ፋሲካ ቶላ የወርቋን የእጅ ብላዝሬቷን የአንገት ሁለት ታብሌ ጆሮ አድርጋ አስቀምጭ ብላ ራሷ ናት የሰጠች። አለዚች ሴትዮ ማለት ነው። ሴትዮዋ በነገራችን ላይ ያፍዝ ያደንግዝ አለባት፣ አንጣ አንጣ የሚል አሁን ኢትዮጵያ ነካ አድርገዋችሁ የሆነ ነገራችሁን ሁላችሁን ነገሩን አውጥታችሁ ትሰጣላችሁ። እንደዚህ አይነት ነገር አለባት እና በጣም ቆንጆ ናት አሉ። እንደዚ ስትቀርቧት በቃ ቆንጆ ናት፣ ግን ሰው ሳትሆን ሰይጣንና ሰይጣንን ቆንጆ ነው ይባል ነበር በዱሮው ጊዜ ብላለች ፋሲካ የደረሰበት ሰው ብዙ ነገር ያወራል። ብዙ ነገር የደረሰበት ግፍና መከራ የደረሰበት ና እግዚአብሔር እንደዚህ ማውራቷ ራሱ እኔ የሚገርማችሁ ነገር አዚ ቀድም አውርቻችኋለሁ። እና ብር የሁለት ዓመት የሚሆን ብር ነው አንድ ላይ ያጠራቅሚ ያጠራቅሚ። አንድ ጊዜ መቼም የእኛ ሰው በቃ በቃ ሲያናፍሱ እንትን ነው የዱባይ ብር ኢትዮጵያ ሊሰራ ነው፣ እንደዚህ ልል ነው እንደዚህ ልል ነው ሲባል፣ እኔ መላክ አልፈለግኩም ነበር እዚህ የሆነ ነገር ላረግ ነበር የፈለግኩት ና እንደዛ ሲባል አይል ከስራ አይደለም ወይ ብዬ በቅናሽ ነው እንደውም የላኩት፣ በዛን ሰዓት ማለት ነው። የሁለት ዓመቱን ሁሉንም አንድ ላይ ጠቅልዬ የሰራሁትን ሰጠውት አወላ በሚልከው ማለት ነው። እና በዛን ሰሰጠው ምንድን ነው ያደረገው? ይዞ ከሄደ በኋላ ስልኩን ጥፍትፍት ነው ያደረገው። እና እግዚአብሔርን ነው የምላችሁ በቃ ሁለት ዓመት ምናምን ለፍቼ ለፍቼ ለወንበድ የማደርግ ከሆነ ምን በቃ የሆነ ራስሽ ናት። በዚህ በመስኮት ዘለሽ ውደቂ የማይለኝ የማያሳስበኝ ነገር የለም። መብርሃን ነው የምላችሁ በቃ። ተቅማጥ ለያዘኝ ያዘኝ፣ እንዴት መቀመጥ መነሳት ምንም። ስራ ሰዎች አልነበሩም። እነሱ ቢኖር ስራ መስራት አልችልም ሲጀምር ማለት ነው። ምክንያቱም አድራሻውን አላቅም። እሷስ ቢያንስ ቤቷን አድራሻዋን አልታቅ ነበር፣ ትጠፋለች ሳትል ቀርታ ማለት ነውና። በቃ ሰውየው ደጋግመ ስለሚልክል ብዙ ጊዜ ደንበኛ ስለሆነ አምኜዋለሁኝ እግዚአብሔርን ገብርኤልን ማርያምን ስለሚል አምኜዋለሁኝ። እሱ ግን በቃ የሆነ ነገር አስቦ ነበር፣ ታውቃላችሁ በኋላ ላይ እግዚአብሔር ሲረዳ መቼም እኔም በዛም በዚህም ብዬ እግዚአብሔር ረዳኝ፣ በቅናሽ ዋጋም ቢሆን አስገባዴ ማለት ነው። እግዚአብሔር ይመስገን እና ሳልበላ ቀረው እንጂ እንደዚህ አይነት ነገር ያጋጥማልና እንኳን አይደለም ምንትን ብሏችሁ በገዛጃችሁ እንደዚህ በገዛ እጄ ሰጥቼ ስትላሁን ገዛች ሰተሽ እንደዚህ እንደዚህ ፍርድ ሰው እኮ ቁጭ ብሎ ለመፍረድ ቀላል ነው። እንፈርዳለን ግን ያ ነገር ሲደርስብን በራሳችን ላይ ነው የሚያመን። እና ብዙ ነገሮች ብዙ መረጃዎች እየወጡ ነው አሁን ላይ ማለት ነው ሚኪል ሄድ እንደነበረ ሂዶ ኮቲ ምናምን እንደነበረው ኤምባሲ ነው ኢሚግሬሽን የሚባል ቦታ ምናምን በቃ ብዙ ነገር እየወጣ ነው። እና እንደ አይ ሚዲያ፣ እንደ ይሄ ቴክቶክ ድብልቅልቅ ወጥቷል። ይህን ሰሞን ሌባ ያልሆነ ሰው ሰውን ማለት እያመጣ ማለት ብዙ ነገር ያላንገላታ ሰው አጠይቁ ማለት ነው። ብዙ ነገር እየወጣ ነው። ለማንኛውም ይህንን ይመስላል ቆይታችን። ላይክ ሼር አድርጉ፣ አመሰግናለሁ። በኮመንት አሳብ አስተያየታችሁን ግለጹልን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩም።